አድማቻችን መሰንበቻን ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ነው። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ናቸው ኩመራ ዋቅጅራ። የልዑል ዊሊያም ሽልማትን አሸናፊ ሆነዋል። ይሄ ሽልማት በአፍሪካ የዱር እንስሳት ጥበቃ መስክ ላቅ ያለ አስተዋጽኦ ላበረከቱ መሪዎች የሚሰጥ ነው። የዘንድሮ አሸናፊ አቶ ኩመራ ሆነዋል እና በለንደን ሽልማታቸውን ወስደዋል ከልዑል ዊሊያም እጅ ማለት ነው። አግኝተናቸዋል። እንደው አጠር ያለ ቆይታ ብናደርግ ከእሳቸው ጋር ጥሩ ነው። አቶ ኩመራ፣ እንኳን ደስ አለዎት ማለት እወዳለሁኝ። እጅግ በጣም አመሰግናለሁ። እንኳን ሁላችንም አብሮ ደስ አለ። መቼም አንዳንድ ደስታ በግለሰብ ደረጃ የሚፈጥረው ስሜት እንዳለ ሆኖ በተለይ ዓለም አቀፍ መድረክ ደግሞ ሲሆን የኢትዮጵያን ይሆናልና ኮራ ብለናል። እንግዲህ እኛም የእርስዎ ደስታ ተጋሪ ሆነናል። እንዳልከው በጣም ደስ ይላል። ምክንያቱም ይሄ እንግዲህ በቀላሉ የሚገኝ ነገር አይደለም። ስለዚህ ህይወት ልምድ ውስጥ እንግዲህ ምናልባትም እንደዚህ አይነት ነገሮች ሲያጋጥሙ ጥበብ ባለ እድል ነው። የዚህ እድል ተካፋይ በመሆኔ በጣም ደስ ብሎኛል። ከእኔ በላይ ደግሞ ሁሉም ነው የተደሰተው። ምክንያቱም ይሄ ስራ የህብረት ስራ ነው፣ የአንድነት ስራ ነው፣ የቅንጅት ስራ ነው። ደስታው በጣም ትልቅ ነው። እንግዲህ አቶ ኩመራ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ሆነው አገረውን እያገለገሉ ነው የሚገኙት እና ስለ እርስዎ ስሰማ በጣም በርካታ በተለይ ቱሪዝም ላይ ያሉ የእንስሳት ጥበቃ ላይ የሚሰሩ አካባቢ ልማት ላይ የሚሰሩ በጣም በርካታ ሰዎች ለቦታው ትክክለኛ ሰው እና ትክክለኛ አሸናፊ ነው ሽልማቱን ያገኘው በሚል ሲጠቅሱ ነበረ እና እንስሳትን መጠበቅ ብዝሃ ህይወትን መጠበቅ እንዴት ያለ የደስታ ስሜት አለው? ትልቅ የደስታ ስሜት አለው። እንስሳትን መጠበቅ አካባቢን፣ ብዝሃ ህይወት፣ እጽዋት ይህ ሁሉ ነገር ስትጠብቅ የሰው ልጅ ነው የምትጠብቀው። እኔ ሁሌ እንደዛ ነው የምናገሩ የሰው ልጅ ህልውና በዚህ ምድር ላይ መጠበቅ ማለት ነው። ይሄንን መረዳታችን ቅድ ሰዎች በጣም ደስ ይለኛል። ነገር ግን ሰፊው ማህበረሰብ የዚህ ግንዛቤ አለመኖር ደግሞ ለስራችን ትልቅ ፈተና ትልቅ ተግዳሮት የሚያደርገው በዚህ ትግል ውስጥ ደግሞ እየሰራ ስትሄድ ደግሞ በሌላ መልክ ደግሞ የሚያስደስት ነገርም አለው። ምክንያቱም አንተ ተረርተህ አስተውለ ስራ ለሰው ልጅ መሆኑን ከሁሉም በላይ ውጤቱ በስተመጨረሻ ለሰው ልጅ መሆኑን በምትሰራቸውና በምታደርጋቸው ድካሞች ሁሉ ያስደስታል። ከሶስት አስርት ዓመታት በላይ በዘርፉ ቆይተዋል እና ከእንስሳት እንዲሁም ደግሞ ከብዝሃ ሕይወት ጋር ነው በእነዚህ ዓመታት ውስጥ ያሳለፉትና በጣም የሚገርመው ነገር ምንድን ነው? አዎ ከሁሉ በላይ የሚገርመው የእንስሳት ባህሪ በጣም ይገርማል። እንግዲህ በርካታ የእንስሳት ዝርያዎች አሉ። በዚህ ምድር ላይ ሁሉም የየራሱ የተለየ ባህሪ አለው። ስለዚህ በጣም ከነሱ ባህሪ መካከል የሚገርመው ነገር እንዴት አድርጎ ለምሳሌ በአንድ ቦታ ወይም አካባቢ ላይ የሆነ ነገር ሲለወጥ እንዴት እንደሚረዱ መናገር አይችሉም፣ ይታወቃል እና ሁሉም የሚወስነው ውሳኔ ተመሳሳይ መሆኑ ከአንድ ቦታ ወደ ሌላ ለመሄድም ሲፈልጉ መቆየትም ሲፈልጉ ውሳኔው ተመሳሳይ ነው። እንደውም የሰው ልጅ ብዙ ይከራከራል፣ ይጨቃጨቃል፣ አንዱ ይቀበላል፣ ሌላው ይቃወማል። እነሱ ግን አንድን ነገር በአንድ ጊዜ ያለ ብዙ ልዩነት የመወሰን ባህሪያቸው እና ችሎታቸው ለሚገርበኛል። ለምሳሌ ምቹ ነገር፣ በቂ ምግብ፣ ውሃ፣ የመሳሰሉ ሰላም መኖሩን ወዲያው ነው የሚያውቁትና ታገኛቸዋለህ። ሌላ ችግር ደግሞ ሲመጣ ሲከሰት ደግሞ ስታይ፣ ከዛ አካባቢ ደግሞ ሁሉም በአንዴ ስታጣቸው እንደታወቁ ትላለህ። ና እንግዲህ ከበርካታ አስገራሚ ባህሪዎቻቸው መካከል ሁሌም አንዴ በጣም የሚገርመኝ አንዱ ይሄ ነው። የመወሰን ችሎታቸው እንደው በተለየ ባህሪውም ወይ ደግሞ እንደ አብሮ ከመቆየትም በጣም ተገንዝቤ ያለው የሚሉት እንስሳ የትኛው ይሆን? አዎ፣ በተለይ አሁን የዝሆን ባህሪ በጣም ይገርማል። እንግዲህ ዝሆን ትልቅ እንስሳ ነው የምድራችን። እንዲህ ስታይ ግን ሞኝ እንስሳ አይደለም፣ ብልጥ እያንዳንዱ የሚያደርገውን የሚወስነውን ነገር በጥንቃቄ የሚያደርግ አኗኗሩ በጣም ጥንቃቄ የተሞላበት ማህበራዊ ኑሮው ደግሞ በትብብር ላይ የተመሰረተ እንደዚሁም ላይና ታች በመከባበር በዛ ሄራርኪ የምንለው ነገር በዛ መሰረት የሚያደርጉት የአኗኗር፣ ከሁሉ በላይ ደግሞ የሴቷ ቁልፍ ሚና በዛ በቤተሰብ ውስጥ ሴቷና ትልቁን ሚና ትልቁን የመሪነት ሚና የምትጫወተው የምትወስኖ ሲሆን በጣም ይገርማል። አስቸጋሪ ነገር ገጥሞት ያውቅ ይሆን? ምናልባት መተናኮል ወይ ደግሞ ፈታኝ የሚባል ነገር እንዲህ የሚያስታውሱት ገጥሞት ይሆን? አቶ ኩመራ፣ ይሄ ሽልማት እኮ የመጣው እንዲሁ አልጋ በአልጋ በሆነ ጉዞ አይደለም እና ብዙ ታልፎም ሊሆን ይችላል። እንግዲህ እግዚአብሔር ይመስገን እንደዚህ አደጋ የሚጥል ነገር አላጋጥመኝም ግን ለአደጋ የሚያጋልጡ በርካታ ነገሮች ያው ያጋጥማሉ ግን ይህን አክል የከፋ ያው ግፋብል ትሮጣለች ትሸሻለች የሆነ ቦታ አንድ ጊዜ ግን ያው ዛፍ ላይ ወጥቻለሁ እንደዚሁ ጎሽ መንጋ ድንገት ደንብሮ ወደኛ ከሆነ ቦታ ደንግጦ ተደናምሮ ትልቅ መንጋ ነው ሮጦ ከታች ነው ያለ ነው እኛ ሮጦ ሲመጡ ሳናስብ ድንገት እኛ አጠገብ ያው ዛፍ ላይ ወጥቻለሁ። ለማንኛውም እንኳን ደስ አለው ማለት እንወዳለን። ምክንያቱም በዚህ በዱር እንስሳ ጥበቃም እንዲሁም ደግሞ በብዝሃ ሕይወት ጥበቃም ጭምር ያገኙት ትልቅ እውቅና ነው እና በርትተው እንደሚሰሩበት አምናለሁኝ። ና ምን አቀዱ ሁሉ ነገር ላይ መግባት አይቻልም። ምናልባት አንድ ሶስት ጉዳዮች ላይ ወደፊት ትኩረት አደርጋለሁም ብሎ አንደኛ ማህበረሰብ ጋር አብሮ መስራት ማህበረሰቡን አንዳንድ ጠቃሚ ባህሎች፣ ልማዶች ከዚህ ሙያ አንጻር በተለይ የስንቅሌ ቆርኬዎችን ያዳ ነው የዛ የዚህ አባገዳ ስርዓት የበለጠ እንዲጠበቅ ወደ ሌሎች አካባቢ የበለጠ እንዲሰፋ ያንም በቅርበት መከታተልና ሚደገፉበትን ሁኔታ ማመቻቸት ላይ ያተኩራለሁ። ሌላው ሬንጀሮቻችን ያው ግንባር ቀደም ተፈጥሮ ሀብት ወታደር ናቸው፣ ጠባቂ ናቸው። እነሱ እንደዚህ በለጠ እነሱን የሚያበረታታ የሚደግፍ ነገ ከማመቻቸትም አንጻር ትኩረት የሚሰጥ የሆነ የሚሆነው ሌላው ደግሞ ከዚሁን ጋር ተያይዞ የሚካሄዱ ምርምሮች፣ ጥበቃዎች እንደዚሁ ወደፊት በጣም ትኩረት የማደርግባቸው ቦታዎች ናቸው። መልካም የስራ ጊዜ ይሁንልዎት። በድጋሚ እንኳን ደስ አለዎት ማለት እወዳለሁኝ። ጌታ በጣም አመሰግናለሁ። መልካም